ለግብ ጠባቂዎች ጭንቀትን የሚፈጥር የግብ አውሬ ነው። ከኳስ ጋር ያለው ምቾትና መረጋጋት እና ቦታ አያያዙ የሱ ችሎታ ማሳያዎች ናቸው። ኳስን ከመረብ ማዛመድ የሱ መለያ ሆኖ ለዘመናት ዘልቋል። ቅልጥፍና፣ ብቃት፣ ችሎታ እሱን ድብ አድርገው ይገልጹታል። ኳስን ሲመታ ለመረቡ ጭንቀትን የሚፈጥር አንበሳ ነው። ለበርካታ የአጥቂ ስፍራ ተጫዋቾች አራያ የሚሆን የዘጠኝ ቁጥሮች ንጉሥ ነው። ተጽዕኖ መፍጠርን ጠንቅቆ የሚያውቅ ተግቶ የሚሠራ ፈገግታ ከፊቱ የማይለየው አንጸባራቂ ኮከብ ነው። ለበርካታ ዓመታት ዘመናዊ እግር ኳስን የተረዳ ብቃትን ከዲሲፕሊን ጋር ያጣመረ ግርማ ሞገስ ያለው ምርጥ እግር ኳሰኛ ነው ይሉታል። ራሱም በአያክስ በሊቨርፑልና በባርሴሎና ማሳየት የቻለ ምርጥ ተጫዋች ነው። ለአሰልጣኞች እፎይታ፣ ለቡድን አጋሮቹ ደግሞ አለኝታ የሆነ ምርጥ የክፍለ ዘመናችን አጥቂ ነው። ወኔ፣ ቆራጥነት አልሸነፍ ባይነት ይህንን ሰው ይገልጹታል። ለተቃራኒ ቡድን ተከላካዮች የሚያደርገው እንቅስቃሴ ራስ ምታት እንዲሆን ያደረገዋል። ታታሪ መሆኑና አሰልጣኞች የሚሰጡትን ምክር መቀበሉ ልዩነት ፈጣሪ እንዲሆን ይረዳዋል። በርካታ ቡድን እሱን ፈልገውት ፊርማውን በሕልማቸው አይተውታል። ኡራጋውያኖች መመኪያ፣ ጋሻቸውም ከዛም አልፎ ጦረኛቸውም ነው። ኤል ፒስቶሌሮ፣ የግብ ጭራቁ ሉዊስ ሱዋሬዝ። ታዲያኛም ዛሬ በእግር ኳስ ሕይወቱ ዙሪያ ይህንን ጥንክር አዘጋጀንላችሁ፣ እስከ መጨረሻው ድረስ አብራችሁን ቆዩ። ፕሮፌሽናል የሆነውን የእግር ኳስ ሕይወቱን የጀመረው በአገሩ ቡድን ናሲዮናል ውስጥ ነበረ። በመጀመሪያ የውድድር ዓመት ውስጥም ለቡድኑ ትልቅ ግልጋሎትን መስጠት የቻለ ሲሆን አስር ግብን ከመረብ ማዋር ችሎ ነበረ። ብቃቱ ያስገረማቸው ሆላንዳዊ ቡድን ግሮኒገኖችም ቡድናቸው ውስጥ በ2006/07 የውድድር ዓመት ፊርማውን ሊያገኙ ችለዋል። በሆላንዱ ቡድን ውስጥም ጥሩ ንቅናቄ መፍጠር የቻለ ሲሆን በመልበሻ ክፍል ውስጥም የነበረው ባህሪና ከአሰልጣኙ የሚሰጠው ምክር መተግበሩ ለብቃቱ መነሻ ሆኖለታል። በውድድር ዓመት ውስጥ ያሳየው ብቃት በኤርዴቪዚ ውስጥ ካሉ ወጣት ተጫዋቾች ውስጥ ምርጡ ሊያደርገው ችሏል። ይህንንም ብቃቱን የተመለከተው ሌላኛው ሆላንዳዊ አንጋፋ ቡድን አያክስ አምስተርዳም እሱን የግላቸው ማድረግ ችለዋል። ምናልባት ለሱዋሬዝ ምርጥ መታያና መገለጫ ሆኖለታል የሚባለውን ቡድን ይህ ነው ማለት ይቻላል። በአክስ ቤት በአውሮፓ ሻምፒየንስ ሊግ እንዲሁም በኤር ዲቪዚዮ ያሳየው አቋም በርካቶችን እጅባፍ ያስያዘ ሲሆን ከዲየጎ ፎርላን በኋላ ከኡራጓይ እየወጣ ኮኮብ ተብሎ ሊወደስም ችሏል። በሊጉ ላይም ከፍተኛ ግባግቢነትን በተደጋጋሚ መቀናጀትም ቻለ። በ2011 የውድድር ዓመት ላይ ከእንግሊዝ መርሲሳይድ ቀጠና ቀያዮቹ ሊቨርፑሎች የዝውውር ጥያቄ ሊያቀርቡለት ችለዋል። እሱም ለአምስት ዓመታት ከቆየበት ቡድን አያክስ አምስተርዳም በመለያየት አንፊል ድሮ ደረሰ። በሊቨርፑል ቤት ማንነቱን ለማሳየት ጊዜ አልወሰደበትም ነበር። በትልልቅ ጨዋታዎች ላይ ጎል ማስቆጠርን ልማዱ ያደረገው ሷሬዝ በፕሪምየር ሊጉ ላይ ካሉ ምርጥ አጥቂዎች መካከል አንዱ መሆኑን ማሳየት ችሏል። ብቃቱ ወደር አልባ መሆኑን በሚገባ ማሳየት የቻለ ሲሆን ኮከብ ግብ አግቢ ሆኖ በመጨረስ በአውሮፓ ከሚሰጠው ጎልደን ቡት ሽልማትም ላይ ወይንም የወርቅ ጫማ አሸናፊ መሆን ችሎ ነበረ። ተያዮቹ የሊጎን ክብር በ2013 የውድድር ዘመን ላይ ሊጎን አጸፉ ተቃርበው ቢያጡም የእሱ ልዩነት ፈጣሪነት ግን የጎላ እንደነበርም ማስመልከት ችሏል። የብቃቱ ጠሪያም ሌት ተቀን እንደሚጎለብት እሱን ያሰለጠኑት አሰልጣኞች ሳይናገሩለት አያልፉም ነበረ። እነ ብሬንዳን ሮጀርስም የእሱ አድናቂ ነበሩ። በቀያዮቹ ቤት ውስጥ እም ለሦስት ዓመታት ያህል መቆየት ከቻለ በኋላ አጥቂው ከካታላኑ ቡድን ባርሴሎና ጥሩ የሚባል የዝውውር ጥያቄ ሊቀረብለት ቻለ። እሱም አይኑን ሳያሽ ወደ ባርሴሎና ለማምራት ተስማማ። የካምፕኑን ጠረን እየማገ በብሉ ግራናዎቹ ቤቱም ለመድመቅ ወገቡን ሸብ አድርጎ ተነሳ። ከሊዮኔል ሜሲ እና ከኔይማር ጁኒየር ጋር የፈጠረው ኤምኤንኤስ ጥምረትም ዓለምን ጉዳስ ብሎ ከማይረሱ ሶስትዮዎች ጥምረትን ማዕከል አንዱ መሆን ችሏል። ኔይማር ባርሴሎናን እስኪሰናበት ድረስ በኤል ክላሲኮ ላይም የሚያስቆጥራቸው ግቦችና አስፈላጊነታቸው ላቅ ያሉ መሆናቸው ደግሞ እሱን ለየት ያደረገው ጀመረ። በእያንዳንዱ ጨዋታዎችም ላይ ሚናው ላቅ ያለ ሲሆን ብቃቱም ከፍተኛ ነበር። በሉዊስ ኤንሪኬና በኤርኔስቶ ቫልቬርዴ ስርም ሲሠራ ምርጥ ብቃቱን ማሳየት ችሏል። የአውሮፓ ሻምፒየንስ ሊግ ዋንጫን፣ እንዲሁም የዓለም የክለቦች ዋንጫንና የዓለም የአውሮፓ ሱፐር ካፕን ማሳካት ችሏል። ሮናልድ ኮይማን የባርሴሎና የአሰልጣኝነት ወንበራቸውን ከያዙ በኋላ ግን የእሱና የባርሴሎና ቆይታ እዝ እንደሚያበቃ በአንድ ስልክ ጥሪ ብቻ ሊነገረው ቻለ። ሱዋሬዝም ከሚወደው ቡድን ባርሴሎና በእምባህ ሊለያይ ተገደደ። ከባርሴሎና ጋር ከተለያየ በኋላ ሌላኛውን የስፔን ቡድን አትሌቲኮ ማድሪድን መዳረሻው አደረገ። በዲየጎ ሲሞኒ ስር እየሰለጠነ በመጀመሪያው ዓመት የስፓኒሽ ላሊጋን አትሌቲኮዎች ከበርካታ ዓመታት በኋላ ሲያነሱ ቁልፍ ሰው መሆን የቻለ ሲሆን ወሳኝ ግቦችንም በውድድር ዓመት ውስጥ ማስቆጠር ችሎ ነበር። ከ2020 እስከ 2022 ድረስ በአትሌቲኮ ማድሪድ መለያ ከተጫወተ በኋላ እግር ኳስን ወደ ጀመረበት የሀገሩ ቡድን ናሲዮናል የተመለሰ ሲሆን በ14 ጨዋታዎች ላይ ብቻ አገልጋሎትን መስጠት ችሏል። በ2023/24 የውድድር ዓመት ላይ ደግሞ ሌላ ፈተናን ለመጋፈጥ የብራዚሉን ግሬሚዮን የተቀላቀለ ሲሆን ትልቅ አስተዋጽኦንም በቡድኑ ውስጥ ለመፍጠር 24 ግቦችን ማስቆጠር ችሎ ነበረ ታዲያ የእግር ኳስ ዘመኑን ይጨርሳል ተብሎ በሚጠበቅበት ሰዓትም ላይ በቀድሞ የቡድን አጋሩና የቅርብ ጓደኛው ሊዮኔል ሜሲ አንበልነት የሚመራውን የአሜሪካውን ቡድን ኢንተር ማያሚን ተቀላቅሎ እየተጫወተ ሲገኝ ጥሩ የሚባል እንቅስቃሴንም በሜጀር ሊግ ሶከር ላይ እያሳየ ይገኛል።